እንቅልፍ ለጤና እጅግ በጣም ወሳኝ ነው። በአንፃሩ ጤናማ የሆነ እንቅልፍ አለመተኛት አጠቃላይ የጤንነትን ጉዳይ ከማዛባቱ በተጨማሪ ስራችን በሚገባ ለማከናወን እንዲሁም ደግሞ የማስታወስ ችሎታችን የፈጠራ ችሎታችን ላይ የራሱ የሆነ ተጽዕኖ አሉ። ውድ ተመልካቾች እንደምን አላችሁ? በዛሬ ቪዲዮ እንቅልፋችሁን ተፈጥሯዊ በሆነ መንገድ ለማስተካከል ሊረዷችሁ የሚችሉትን ስድስት ቫይታሚንና ሰፕሊመንቶች እንዲሁም ደግሞ የአኗኗር ዘዴዎቻችን በማስተካከል ጤናማ እንቅልፍ እንዲኖራችሁ ምን ማድረግ እንደሚገባችሁ ሊረዷችሁ የሚችሉ አምስት ሌሎች መንገዶችን እነግራችኋለሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በመጀመሪያ ደረጃ ሜላቶኒን የምንለው ሆርሞን እንመለከታለን። ሜላቶኒን የምንለው ሆርሞን በአንጎላችን ውስጥ ፔናይል ቦዲ ወይም ደግሞ ፔናይል ግላንድ በምንለው የሚመነጭ ሆርሞን ሲሆን የእንቅልፍ ሰዓት እንደደረሰ ለአእምሯችን ሊነግርን የሚችል ሆርሞን ነው። ይሄ ሆርሞን መብራት ባለበት ብዙ ጊዜ የመመንጨት እድሉ የሚቀንስ ሲሆን ማታ ላይ መብራት ሲጠፋ ወይም ደግሞ ዳርክ ላይት ሙድ ውስጥ አጠቃላይ ከአንጎላችን ፔናይል ቦዲ ከምንለው የሚመነጭ ሆርሞን ነው። ታዲያ ይሄ ሆርሞን አጠቃላይ የእንቅልፍ ሳይክላችን ወይም ስሊፕ ዎክ ሳይክል የምንለውን የሚጠብቅ ሲሆን፣ ማለትም ማታ ላይ እንቅልፍ እንድትተኙ መጠኑ ከፍ የሚል ሲሆን፣ ጠዋት ላይ ደግሞ ብርሃን በሚኖርበት ጊዜ መጠኑ ዝቅ በማለት ከእንቅልፍ እንድትነቁ በማድረግ አጠቃላይ ሰርካዲያን ሪትም የምንለውን ማታ መተኛት ጧት መነሳት ማታ መተኛ ጧት መነሳት ያለውን አጠቃላይ ሳይክል የሚጠብቅ በመሆኑ ይሄ ሆርሞን እጅግ በጣም ወሳኝ ነው። ታዲያ ይሄ ሆርሞን ተፈጥሯዊ የሆነው ሆርሞን ከመሆኑ የተነሳ በተፈጥሮ መንገድም የሚዘጋጅ ሲሆን በገበያ ላይ በተፈጥሮ መንገድ ተዘጋጅቶ ከ0.5 እስከ 5 ሚሊግራም ተዘጋጅቶ ይሸጣል። ስለዚህም እንቅልፍ ከመተኛታችሁ ከ60 ወይም ከዘጠና ደቂቃ በፊት ቀደም ብላችሁ ብትወስዱት የተሻለ ነው። ምክንያቱም አብዛኛዎቹ ሌሎቹ በፋርማሲ የሚዘጋጁ መድኃኒቶች፣ ለምሳሌ ቤንዞዳይዘፓን የሚባሉ አንድ ሰው እንቅልፍ የሚቸገር ከሆነ የእንቅልፍ መዛባት የሚያስቸግረው ከሆነ እነዚህም መድኃኒቶች ውስጥ እነዚህ መድኃኒቶች የራሳቸው የሆነ የጎንዮሽ ጉዳት አላቸው። አንዳንዶቹ ሴዴት የማድረግ ወይም ይኖራቸዋል። ሌሎቹ ደግሞ አዲስ ሊያደርጉ ይችላል፣ ወይም ደግሞ ሲቆሙ ዙዋል ሲስተም የምንለው ይኖራቸው ይችላል። ግን ሜላቶኒን የምንለው ግን ተፈጥሮአዊ የሆነ በመሆኑ የእንቅልፍ የተዛባ እንቅልፋችሁን ለማስተካከል የተወሰነ ጊዜ ብትወስዱት በሁለተኛ ደረጃ ትሪፕቶፋን የምንለው ተፈጥሯዊ በሆነ መንገድ የሚዘጋጅ ነው። ይሄም ይሄ እንግዲህ በተፈጥሮ ከእንቁላል፣ ከዶሮ ስጋ፣ አጠቃላይ እንደዚህ ከወተት ተዋጽኦችም የምናገኘው ሲሆን ይሄ ትሪፕቶፋን የምንለው በተፈጥሮ መንገድ የሚዘጋጅ በሰፕሊመንት መንገድ ሊሸጥ የሚችል ሲሆን ይኸው ደግሞ በውስጡ የያዘው አሚኖ አሲድ ሴሮቶኒን እና ሜላቶኒን የምንላቸው ሆርሞን ለመፍጠር የነዚህ የሴሮቶኒን እና የሜላቶኒን የምንላቸው ሆርሞን ውስጣቸው ውህዳቸው ከዚህ የተሰራ ነው ሴሮቶኒን አንድ ሰው አእምሮ የተረጋጋ እንዲሆን ጭንቀት እንዲቀንስ ሪላክስ እንዲሆን ካልም እንዲሆን በማድረግ ጤናማ የሆነ እንቅልፍ እንድንተኛ ያደርጋል። በሌላ በኩል ሴራቶኒን ወደ ሜላቶኒን በመቀየር የእንቅልፍ ሳይክላችሁ እንዲጠበቅ ያደርጋል። ስለዚህ እነዚህ ሜላቶኒን ወይም ሴራቶኒን የምንላቸው ሆርሞኖች የሚዘጋጁት ከዚህ ትሪፕቶፋን የምንለው። በሶስተኛ ደረጃ ደግሞ ኦሜጋ ስሪ ነው። ኦሜጋ ስሪ የቫይታሚን ዘር ነው። እንግዲህ ዲኤችኤ የምንለው ፋቲ አሲድ ነው። ይሄ ኦሜጋ ስሪ አንደኛ ለአንጎላችን ጤና በጣም ወሳኝ ከመሆኑ የተነሳ አእምሯችን ጤናማ እንዲሆን በማድረግ ጤናማ እንቅልፍ እንዲኖራችሁ በማድረግ በኩል የራሱ የሆነ ሚና አለው። በተጨማሪም በሰውነታችን ውስጥ የሰውነት ብግነትን ወይም ደግሞ ኢንፍላሜሽንን በመቀነስ አንድ ሰው ጤናማ የሆነ እንቅልፍ እንዲኖረው ያደርጋል። ስለዚህ በሶስተኛ ደረጃ ይህንን ስፕሊመንትን መጠቀም ትችላላችሁ። ሌላው የቫይታሚን ዲ ኮምፕሌክስ ዘሮችን መጠቀም ነው። ቪታሚን ቢሲክስ ና ቪታሚን ቢ ትዌልቭ የጤናማ እንቅልፍ እንዲኖራችሁ እንቅልፍ የተዛባባችሁ ሰዎች ጤናማ የሆነ እንቅልፍ እንዲኖራችሁ የራሱ የሆነ አስተዋጽኦ አለው። ቪታሚን ቢ ሲክስ፣ ቪታሚን ቢ ቲዮል የነርቭ ጤንነትን የጡንቻ ጤንነትን በማስተካከል ትልቅ ሚና አላቸው። በተጨማሪም ሴሮቶኒን እና ሜላቶኒን ያልኳችሁ ቅድም እንቅልፍ ለመተኛት ወሳኝ የሆኑ ሆርሞኖችን እንዲመነጩ በማድረግም ሌላው በተጨማሪነት ልትወስዱት የሚችሉት ቫይታሚን ነው ማለት ነው። አምስተኛ ደረጃ የቫይታሚን ዲ ነው። ቫይታሚን ዲ በርካታ ጥናቶች እንደሚያሳዩት አንድ ሰው የቫይታሚን ዲ እጥረት ካለበት እንቅልፉ የሚዛባ መሆኑን በሌሊት እንደሚነቃ ተደጋጋሚ ጊዜ ለመንቃት እንደሚጋለጥ መረጃዎች ያሳያሉ። ቫይተሚን ዲ ለአእምሮ ጤነት አጠቃላይ ለጡንቻ ጤነት እጅግ በጣም ወሳኝ ነው። ስለዚህ የቫይተሚን ዲ ሰፕሊመንቶችን መውሰድ በተለይ ቫይታሚን ዲ ችግሮች ካሉባችሁ ቫይታሚን ዲ ምርመራ አድርጋችሁ እጥረት ካለባችሁ ቫይታሚን ዲያችሁን ማስተካከል ጤናማ የሆነ እንቅልፍ እንዲኖራችሁ ያደርጋል። ሌላው ወሳኝ የሆነው ሰፕሊመንት ደግሞ ማግኒዥየም ነው። በተለይ ማግኒዥየም በብዙ አይነት መልኩ ይዘጋጃል። ማግኒዥየም ሃይድሮኦክሳይድ፣ ማግኒዥየም ሲትሬት፣ ማግኒዥየም ኤሌትሮኔት፣ ማግኒዥየም ግላይሲኔት የሚባሉ ማግኒዥየም በብዙ አይነት መንገድ ይዘጋጃል። ማግኒዥየም ግላይሲኔት የምንለው ለእንቅልፍ እጅግ በጣም ወሳኝ ነው። አንደኛ ዘና እንዲል በማድረግ አንጎላችን ዘና እንዲል እንዲረጋጋ፣ ወይም ካልም እንዲሆን ረጋ እንዲል በማድረግ ማግኒዥየም ግላይሲኔት ጤናማ የሆነ እንቅልፍ እንዲኖራችሁ ያደርጋል። በተጨማሪ ሙድን በማስተካከል አጠቃላይ የእንቅልፍ ስርዓትን በመጠበቅ ሌላው ልትጠቀሙት የምትችሉት ደግሞ ማግኒዥየም ግላይ ሲኔት ነው ማለት ነው። ይህም ሰፕሊመንት ተፈጥሯዊ በሆነ መንገድ የሚዘጋጁ ናቸው። ተመልካቹ እነዚህ ተፈጥሯዊ በሆነ መንገድ እንቅልፍ ለምትቸገሩ ሰዎች እንቅልፋችሁን ለማስተካከል ሊረዷችሁ የሚችሉ ሰፕሊመንቶች እና ቫይታሚኖች ናቸው። ሌላው ተፈጥሯዊ አኗኗርን በመቀየር ጤናማ የሆነ እንቅልፍ እንዲኖራችሁ ማድረግ ትችላላችሁ። የመጀመሪያው የእንቅልፍ ሰዓታችሁን ማስተካከል ነው። በዚህ ጉዳይ ላይ አምስት ዋና መንገዶችን እነግራችኋል። ተመሳሳይ የሆነ የእንቅልፍ ሰዓት መተኛት። ሁልጊዜ ከምሽቱ ሁለት ሰዓት የምትተኙ ከሆነ በተመሳሳይ ሰዓት መተኛት። አንድ ቀን ሁለት ሰዓት ሌላ ጊዜ ሶስት ሰዓት ሌላ ጊዜ አራት ሰዓት የምትተኙ ከሆነ ሰዓቱ ስለሚዘባ የሰርካዲያን ሪትም የምንለው ሰርካዲያን ሪትም ማታ መተኛ ጠዋት መጥታት አጠቃላይ የሀያ አራት ሰዓት ሳይክሉን የመጠበቅ ሂደት ስለሆነ አእምሯችን ያንን ነገር መዝግቦ ይዘዋል። እንቅልፍ የምትተኙበትን ሰዓት ተመሳሳይ ማድረግ ወሳኝ ነው። ሁለተኛ፣ በተቻለ መጠን ማታ ላይ አነቃቂ ነገሮችን አለመውሰድ። ለምሳሌ እንደ ኮካኮላ ሊሆን ይችላል፣ ቡና ሊሆን ይችላል። እነዚህ ነገሮችን በተቻለ መጠን ከአስራ ሁለት ሰዓት በኋላ የእንቅልፍ ሰዓት በተቃረበበት ሰዓት አለመጠቀም። ምክንያቱም እነዚህ አነቃቂ ነገሮች ስለሆኑ የእንቅልፍ ሰዓታችሁን ሊረብሹ ይችላሉ ሶስተኛ ማታ ላይ በተለይ በምትተኙበት አካባቢ የምትተኙበትን ከባቢ ጨለም ያለ የተረጋጋና ዳርክ የሆነ ሩም ማድረክ ማድረግ ይሄ ጥቅሙ ምንድነው ቅድም ሜላቶኒን ያልኳችሁ ሆርሞን የሚመነጨው በዚህ ከባቢ ውስጥ ነው ጨለም ማለት ብርሃን በሌለበት ነው ሜላቶኒን ደግሞ ምን ብያችኋለሁ አንጎላችሁ እንቅልፍ እንዲተኛ ወይም ደግሞ አእምሯችን የእንቅልፍ ሰዓት እንደደረሰ የሚነግረ ነው የዚህ ሆርሞን መጠን ከፍ በሚልበት ጊዜ እንቅልፍ እንዲይዘን ያደርጋል ስለዚህ ሞባይል ወይም ደግሞ ቴሌቪዥን ወይም መብራት ነገሮችን አብርቶ መተኛት የለባችሁም። እነዚህ ነገሮችን አጥፍታችሁ ክፍላችሁ ካልም የሆነ ጨለም ያለና ዳርክ በተቻለ መጠን ለእንቅልፍ ምቹ የሆነ ሁኔታ መፍጠር። ሌላው ሀሳባችሁን በጊዜ መጨረስ ነው። አንዳንድ ጊዜ ማታ ስንተኛ ቀን የዋልነውን ሀሳብ ይዘነው እንተኛለን፣ አለበለዚያ ደግሞ ስለ ነገው በማሰብ አእምሯችን ረፍት ያገኝ በማድረግ እንቅልፋችሁ እንዲረበሽ ታደርጋላችሁ። ስለዚህ ሀሳባችሁን በጊዜ ጨርሳችሁ መተኛት፣ አእምሯችሁ በምትተኙበት ወቅት በተቻለ መጠን ሀሳብ ነፃ ማድረግ ጤናማ የሆነ እንቅልፍ እንዲኖራችሁ ያደርጋል። እስከ መጨረሻ በአምስተኛ ደረጃ የምናየው ደግሞ የሰውነት እንቅስቃሴ ማድረግ። የሰውነት እንቅስቃሴ ማድረግ ለአእምሯችሁ ድባቴን ይቀንሳል፣ ስረስን በመቀነስ ጤናማ የሆነ እንቅልፍ እንዲኖራችሁ ያደርጋል። ውድ ተመልካቾች ተፈጥሯዊ በሆነ መንገድ እንቅልፋችሁን ሊያስተካክሉላችሁ የሚችሉ ሱፕሊመንቶችን እንዲሁም ደግሞ የአኗኗር ዘዴዎችን በዛሬ ቪዲዮ አቅርቤላችኋለሁ። አይሆፕ የሚጠቅም መረጃ እንዳገኛችሁ ረዳለው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።